የሪካርድ አደለ ቤኔ ሪካርድ፣ ይኸውልሽ አዳምጪኝ። እኔ አንቺ አንድ ቀመጥ አንቺ ታዳምጫለሽ ጆሮሽ አዳምጫለሽ። እናንዬ በመጀመሪያ የነገ የጠየቅሽኝ እኔ ታችሁ የተናገርሽውን እየመለስኩ እኔ እኮ ነው የተናገርኩሽ። ከቀጮ ጋር እኮ ነው ያወራችሁት። በቃ እኔ እኮ ቀጮን መለስኩላተኝ እኮ እኔ ከቀጮ ጋር እኮ አይደለም እኮ። አንቺ ስላልሽው ነው። ምንድን ነው ያልኩት? ጠላት የት ደሆንሽ አወኩ አልሽኝ። እኔ ጠላት የማንም ጠላት አይደለሁም። እኔ ቲክቶክ ላይ

ስራሽ ነው። አይኖ ስራሽ ነው። እኛ ደግሞ እኛን የቀጠርንሽ ብዬ ነው ማስቡ። በእኔ አመለካከል ለምን አሁን ለምሳሌ አንድ ሰው እኔን ካልወደደ በእኔ ምንም ጥቅም ካላገኘ እኔ ሊፖስተኝ አይችልም። ጥቅም ስላለው ስራሽ ስለሆነ ትፖስቺኛለሽ እኮ ኦቬስ የሆነ ነገር እኮ ነው። ስለ ፖስተሽኝ ደግሞ እኔ እየመጣሁ እስኪ እውነት ተናገሪ። አንቺ እስላም ነሽ አይደለ? በእስልምናሽ እውነት እስኪ ማይና፣ እኔ እየመጣሁ በየቀኑ አንቺን አጥፊ አጥፊ ብዬሽ አውቃለሁ? አንድ ቀን አልሽም። ማንም ብሎኛል አቅም አጥፊ፣ ማንም ብሎኛል አቅም ይልሽ። ስለማንም አይደለም። ማንም ብሎኛል ማንንም አይደለም ስለኔ ቤታ ነው ማውራ። ስለማንንም ታይ፣ ስለኔ ቤታ ጠይቄሽ አላቅም። አረለኩኝ አንቺ እንደውም መጠሽ አንድ ቀን እናልሽ፣ ይሄን ላጥፋው ቤታ ይደብርሻል። ስለቲ አረ መብትሽ ነው ነው ያልኩሽ። ቪዲዮ ሼር ስታደርጊልኝ፣ ቪዲዮ ሼር ስታደርጊው አጥፊው ነው ወይ አልኩሽ። እኔ ተጣጣፍ ነው አረ አይደለም ማለት ነው፣ አይደለም ማለት ከዛ በኋላ ኔ ምን አልኩኝ? ምንም አላልኩኝ። አንቺ ግን መተሽ ይሄንን ሪካርድ እስከመጨረሻው ወይ ኔ ሪካርድ ፖስት ያደረኩትን ሳሰሚ እስከመጨረሻው አንቺ በጣም መጥፎ ሴት ነሽ እንዴ! እና ኔ መጥፎ ሴት ሆንኩብሽ? ኔ ከመጆሪ ኑሩ አንቺ መጥፎ ሴት ሆንኩብሽ፣ ስሆንብሽ ነው አንቺ መናገር የምችይው። አንቺ ግን መተሽ፣ ምን እንደሚያሹ ቪዲዮ ልከሽ አንቺ መጥፎ ሴት ነሽ፣ ጎጠኛ ነሽ። ኔ ማንንም ጎጥ የለኝም። ይኸውልሽ አሁንም ስለ ጮሽ ማንም የሚፈራሽ የለም። ሪከርድ ሀቢብ ስለሆነ አንቺም ስለ ጮሽ ወይ ማንች ስለተናገርሽ ወይ ማንም እኔ ብጮ እኔ ብጮ ማለት ነው፣ ረግጬ ነው እንዳትገቢ የማደርግሽ። እኔ እየጮሁ አይደለም፣ በስነ ስርዓት እኔ እያወራሁ። ተራ ገጭ ብርቅ አይደለም። ተራ ገጭ አደረግሻለሁ። ችግር የለውም፣ ስራ የለውም። አይ ኖ፣ ግን አሁን ደግሞ ሁለት ከብ ከብ አርጊን ቤት ታዬ ኔ ማር እኛ ሪከርደሮች ስራችን ነው። እንዳልሽው አንቺ ስትኖሪልን ነው፣ አንቺ ባትኖሪ ማንንም። ፖስታ አለን ፔጃችን ላይ ነው የሚባለው። ኮ እንዴ ቴንኪዩ ለመጂ ቴንኪዩ በይ። ለምን አንቺ ነው ቴንኪዩ ላለው። እስኪ አንቺ ፖስቲቭ ነው፣ አንቺ ላይ ኖራለሁ ማን ያይሻል ማንም እኔ ቢሶፕ ሌላ ሰው አንቺ ነሽ አንቺ አማራ ነሽ አንቺ ሰጭኝ ማንነቴን የራሴ ማንነት ራሴ አቅም አፍሽን አንዴ ዝጊ በተራ በተራ እናወራ አንቺ ብቻ እንድታወሪ አይደለም ኦኬ የሚፈቀድልሽ እድል ሰጠሽ አውሪ እኔ ካልጠቀምኩሽኝ እኔም አልጠቅምሽ ማልጠቅምሽ ሆነኩኝ እኔ ምንም ፎሎ ማላስገኝ ከሆነ አትፖስችኝ። አመሰግናለሁ። እንዳፖስችኝ እስኪ ልየው። እና እኔን ሳልፖስችኝ እኔ ልጎዳ እንዳፖስችኝ። አጠቅሚም ነው ያልሽው አይደል? ፔጅሽ ሙሉ ከሀያ በላይ ቪዲዮ ቢታይ እኔ ነኝ ያለሁት አይደለ? ቴንኪዩ ነው ለሌላ ጊዜ ግን ቴንኪዩ ቤታዬ። ስራ ሲጠፋም ሳይጠፋም ስራዬ ነው ብለሻላ። ሲጠፋም ሳይጠፋም ቤታዬ ትረጅኛለሽ። አንቺ ስላለሽ ነው። አመሰግናለ ወይ። አይ አንቺም ብፖስት ባልፖስት ሌላ ሰው አለ ካልሽ ደግሞ እንዳፖስችኝ። ይኸው በህዝብ መሀል እንዳፖስችኝ ፔጅሽ ላይ ከዛሬ ጀምሮ እስኪ ልየው

የዲቦራ፣ አለቀሽ፣ አጥፊ ያልኩሽኝ አሁንማ፣ ደስ አለሽ በደንብ ትታወቂያለሽ። አንቺ የፈለግሽውን ነገር ነገር እን አለሽ ማንም የለም፣ ግን እኔ ፎሎ እንዳደርግሽ አትመኝ ነው የምልሽ። እኔ ለምን ፎሎ፣ አንቺ ለምን አታረጊም? ስለምጠቅምሽ ስለምጠቅምሽ ገንዘብእስኪ ገንዘቤ ዲባባ በይ ኩን ገንዘቤ ዲባባ ቤታዬ ትጠቅምኛለሽ። ሚዩት አታድርጓት። ማርያምን አላረኩሽ። ታየሽ፣ አስተሳሰበሽ እኔ ጭራሽ አላረኩሽኝም። አታድርጓትኝ እያታድርጓት እንደማታደርጊኝና እንደምታደርጊኝ ደግሞ

ትጠቀም ትጠቀም ቢቢ እራሱ እኮ ተወጥራ ተወጥራ ስታበቃ አሁን ላይ ጥሩ ነገር ነው። ማፖስት ትተው ስለአንቺ ሲጀምር እንገርሽ። ምንም እኮ ሪከርድ እኔ ነኝ እኮ የምጠቅማት። እስኪ ካልወደደችኝ፣ ካልጠቀምኳት ምንም ጥቅም ከሌለኝ ማፖስት ስታቁም፣ እኔ እግዚአብሔር ምስክሬ ነው የምልሽ፣ እግዚአብሔር ምስክሬ ነው የምልሽ። ሪከርድ አታድርጊ። የአንድ ቀን የእንትናን ፖስታ ነበር የ የዲቦራን ከዛ፣ አጥፊላት፣ አጥፊው ይሄንን፣ አጥፊው ይሄን ቪዲዮ አጥፊው አልኳት ማለት ነው። እኔ እንዲያውም ለሰው ነው የጀምለው እንጂ እኔ እንደዚህ አጥፎ እስኪ ኢትዮ ላይቭ ሪከርድ ትምጣ መዳንያለ ምን እኔ አልላትም አልልም። ተወድሽ ነበረ ሞዴል እኮ አደም ጋር ስናንት እና የፖስተቹ ነገር ገርሞ ይነኩ እኔ ፎሎ ስላደረግኳትም ነው ያየሁት። እንገባሽ አሁን ሌላ ሪከርደሮች ቢያርቁ አሁን ቻለ ቻለ ማነ ጽጊ ነው ምናምን የምትባል ቀኑ ሞሉ በጎጥ ሪከርድ ስታረጊ ነው የምትሉ። አረ አንድ ነገር ብያት አላቅም፣ ማንንም ጠይቄ አላቅም። እችኛዋን ግን ፎሎ ማደርጋት እኮ ተመችቻት ወይ ተመችታይ ነው አፎሎ የተደራረግ ምንቀጥለው ግን እኔን እየተሳደበች ወይ ምናምን አይደለም ምትሰድበኝ ከሆነማ ፎሎዋን አነሳ ና እንደፈለገ ሪከርድ ታድርግ። እኔ ጋ መታ ግን ቤታዬ፣ እኔ ፍቅር ጠፋሽ ምናምን ግን አይባልም። ይዊና ተረጋጊ። አረ እኔ እግዚአብሔር ምስክሬ ነው፣ አንዴ ነው የሚዩት ያረኳትኝ። ከዛ በኋላ የሚዩት ማላርኳ፣ ጤነኛ ልጅቷ። የኔ ጥላቻ ላይ ያሰክራት ደርሳለኝ። ተረጋጊ ነኝ ያረኳት፣ እኔ ነኝ እኔ አንዴ ያረኳትኝ፣ ግን የኔ ጥላቻ የኔ ጥላቻ ላይ ያሰክራት ነው ቅስቤ። ተረጋጊ ነኝ። እናት በስትጠይቅ ቀስ እያልሽ ልትሞችም ልትመታነቅም ይደርሳል። ታስበ፣ እኔ እናት ልትሞት ነው እንዴ? ታወራለች እንትና ጋር ረጁ ጋር ምናምን ታወራለች። ግን አሁን ለምሳሌ ከኔ ጋር ተጣልታ ማታ ከሆነ ከኔ ጋር መጥፎ ነገር ተናግራ ማታ፣ ለምን እንደዚህ ልታወራኝ ዛሬ የፈለገች እስከዛሬ ዛሬ እንዲያወርታኝ አታውቅማ። ዛሬ ለምን እንደዚህ እየተቀለበለበ በለበ እየጨዋች ለምን ማውራት አስፈለጋል? ገባሽ? አረ ለምን ማውራት አስፈለጋል? እስኪ አት ፖስቲንግ እኔ ለኔ ካልጠቀምኩሽ ገንዘብሽ ካልሆንኩ አት ፖስቲንግ እስቲ ሊሽ